ሀይሚ እውነቱን አወጣች ያው በስተመጨረሻ ፍቅረኛዋን ወደ ሚዲያ ይፋ ልታረግ ነው ማለት ነው ሰላም ሰላም ቤተሰቦች እንዲ ናችሁ እኔ ደና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደና ነኝ እግዚአብሔር ይመስገን ቤተሰቦች የኔ ተከታታዮች የኔ ምርጦች የኔ ወለላዎች የኔ ናፍቆቶች የምትወዱኝ የምታክብሩኝ ላይካችሁን አሳዩኝ ሰብስክራይባችሁን አሳዩኝ ሀይሚና ብሩክን የምታደንቁ ማለት ነው እና የዛሬው ቪዲዮ በስተጀርባው መልኩ ማይታይ ልጅ ያው ስገምተው ስገምተው የሆነ ፀይም ልጅ ይመስላል ማለት ነው እና በጣም በጣም በጣም በጣም በጣም ያው ሀይሚ ብሮኪ አልታረቅም ሲላት ነው መሰለኝ። ይቅርታውን አልቀበልም ሲላት ነው መሰለኝ። ያው ዛሬ ጓደኛዋን ይዛ መታለች ማለት ነው እና ብላችሁ ደስ ይለኝ ነበረ ግን ኖ ሀይሚ በብሩክ የምትደራደር አይነት ሴት እንኳን አይደለችም። አንዳንድ ጊዜ ኮሜንታተሮች ተረጋጉ ተረጋጉ ማለት ነው እና የሚገርሙኝ፣ ትናንት እንደዛ ዲቭሌ ሲጫወቱ ምን ሲሉ ሲሳሳሙ አይተናቸው ሀይሚ ዛሬ በአንድ ቀን ፍቅረኛዋን ይፋ ላይ ይፋ ታደርጋለች ብዬም አላስብም ማለት ነው። ለምን ያው የሰው ልጅ ይጣላል፣ ይታረቃል። በመሀላቸው ደግሞ ግጭት ምናምን ሊኖር ይችላል። እኔ የሚመስለኝ ልጁን አይዱኑ ማንን ልገምት እንደምችልም ግራ ገብቶኛል ማለት ነው። ለምን ማንን ልገምት፣ ከጀርባቸው የማቃቸው ከእሷ ጋር አብሮ የሚሰሩ ሰዎችም አልመሰለኝም። ነገር ግን የሆነ በቃ ሌላ ወደ ሚዲያ ማምጣት የፈለገችው ወይ ወንድሟ ወንድም ወንድም አልልም፣ ወንድም ከአብርሽ ውጪ እና ከአንደኛው ወንድሟ ውጪ የማውቃቸው ሰዎች የሉም። እና ይህ ወይ አብሮ አደጋ ሊሆን ይችላል፣ ወይ ትምህርት ቤት ጀለሶቿ ምናምን ሊሆኑ ይችላሉ ማለት ነው ለምን እኛ ባሰብነው አይደለም፣ መልካም ነገር የሚሆነው አናቅ። ፍቅረኛውም ሊሆን ይችላል የምናውቀው ነገር የለም። ነገር ግን አስተቃቀፏ ግን በጣም በጣም በጣም በጣም የሚያስቀው ማለት ነው። እና አያያዘ ምናምን አንደኛው ፎቶ ይዛም ይሻላል፣ ሁለተኛው ፎቶ ተውት። በግድ እንትን እቀፊ የተባለችን የምትመስለው ማለት ነው። እና የሆነ ብሩክን ለማናደድ ምናምን ይመስለኛል። ያው አሁን መጣልኝ እናንተ ባለፈው ፕራንክ ግን ብሩክ ነው የመመለስ የነበረበት ማለት ነው፣ እና አሁንም ሁለተኛ ልታቃጤው ነው ብሩኬ። ኖ ኖ ሀይሚ ሁለተኛ ብሩኬን ማ እንዳታና ልጆ ድጋሚ ማለት ነው። ለምን ፕራንክ ነው ብዬ ልጠረጠር የምችለው? ብሩክ ነው አሁን ፕራንክ ሊያረጋት የሚችሉ ማለት። ለምን አሁን ሀይሚ አረሳስቶ አረሳስቶ አረሳስቶን የሚወጋት? ለምን ያም ብድር እስከሚመልስላት ድረስ እሷ የተዋት ምናምን የሚመስላት ማለት ነው። አታደርጎም ፕራንክ እርግጠኛ እኔ ማለት ነው እና ይሄ ደግሞ በእሷ ቻኔል ይመጣ ነው ወይ? ብሩክ እንዲያስቸግራት ልኮባት ይሆን? እንደዛ እንበልና እንጠርጥር። ለምን እንደዛ ቢሆን እንደዚህ ደስተኛ ሆና ፈረንጅ መስላ ፎቶ አትነሳም። ሲቀጥል ግን ሀይሚሻየ፣ ተረጋጉ። ኮሜንታተሮች አቸኩሉ፣ ለሁሉም ነገር ፍርድ ቶሎ ለመፍረድ አቸኩሉ በቃ ለመቸኮል አትፈር አትፈር አትቸኩሉ። ጣት ላይ ለመቀሰር አትቸኩሉ። የሚገርመኝ ትናንት እንደዛ አይተናቸው ናቸው ሊቭ ላይ እየተጫወቱ ዛሬ ደግሞ ጓደኛ ይዛ መጣሽ ማለት የሚከብድ ነገር ነው። ለምን ሁለት ቀን ሶስት ቀን ቢጠፉ ኦኬ፣ ዛት ሴት ችግር የለውም። ግን ይሄ እንትን የሚል ነገር ነው የሆነ ለማናደድ ወይን ብሩክን ለማናደድ ይሁን የሆነ ነገር የሆነ ብቻ፣ ግን የሆነ ሴራ አለ ባልሳሳት። ብቻ ማታ እስከ ማድረስ እንጠብቃለን ቤተሰብ። ያ ማለት እኔ ማንንም ልጠራጥረው አልችልም ኦልሬዲ። ለምን እንደሆነ ታውቃላችሁ። ማንን ብዬ ልገምት? ልጁን አላውቅ እውነት ለመናገር ማለት ነው። ትናንት ግን ፍጼ እንዳለን ፍጼ፣ ያው ፀጉሩ እንደዚህ ትንሽ ጨብረር ያለ ነገር ነው ምናምን ማለት ነው። እና ያ ፍጼ እንዳለ ወይ የፍጹም ጓደኛ ወይ ምናምን ፈጽሞ እኮ አሁን ጀማምር አለችው ፕራንክ ምናምን ጀምሯል። በጣም በጣም ከባድ ሰው ሆኗል ማለት ነው። እና ብቻ እንጠብቃለን የሆነ ደስ የሚል ነገር አለ ብዬ አስባለሁ። ይህ ልጅ የመጣበት ምክንያት የራሱ ምክንያት ሊኖር ይችላል። ወይ ልጇ ነው አልልም ማለት ነው። ለምን እኩያ አማቾች ናቸው ማለት ነው እና አይ ቲንክ ልጇ ነው አለም። ለምን እንደሆን ታውቃላችሁ? እኩያ ማሾች ናቸው ማለት ነው እና ፍቅረኛዋም አይደለም። ለምን ሀይሜ በብሩክ የምትደራደር አይነት ሲሆን አይደለችም ማለት ነው እና በቃ ወይ ፕራንክ ነው። በቃ ፕራንክ ስላችሁ ብሩክ የሆነ ነገር አድርጓት አድርግ ተብሎ ተልኮ ወይም ሀይሜ ብሩክ የሆነ ነገር ልታደርገው ከሁለቱ አንዱ አያልፍም እርግጠኛ ነኝ ማለት ነው። ለምን እንደሆን ታውቃላችሁ? በቃ ብሩክ እንትን ብሩክ ነው፣ እርግጠኛ ነኝ ይሄ ልጅ ልኮት እንዲህ እንደዚህ እንደዚህ እንደዚህ እንደዚህ በላት ወይ ተተናኮላት እንደዚህ ወይ ግግም ብሎ አፈቅረሻለሁ ምናምን በላት ተብሎ የተሰራ ሴራ ነው እንጂ ቡታጅራ እኔ ብቻ ማንን እንደምገምት ራሱ ግራ ገባኝ ማለት ነው። አይ ቲንክ ያ ማታ ሀይሚ ሻሌ እንጠብቃለን ቤተሰብ ማለት ነው እና ሀይሚና ብሩክን የምትወዱ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ የምወዳችሁ የማከብራችሁ ሰብስክራይብ ሰብስክራይብ አድርጉኝ። ያው እቺ ቅምጥል የኔ ሸበላ ማለት ነው እና ግን ብሩኬን ለማስቀናት ይመስላል እንዲስተል ብሩኬ አየው እንቁልልጩ የምትል ነው የሚመስል ማለት ነው። ጀርባውን ሰታ ማለት ነው። እና በማን ልገምት፣ ደረቱ እንኳን ሰፋ ያለ ቢሆን ኤፍሬም ነው እላለሁ። ደረቱ ሰፋ ያለ እንኳን አብሬሽ ነው እላለሁ። ማንን ልገምት ማለት ነው። ይሄ ገና ህጻን ነው፣ ጩጬ ነው። ሀይሚ ከብሩክ ውጭ ወደ ውጭ ትናንት ጌም ሲጫወቱ ደስ ብሎ የነበረው ማለት ነው፣ እና ማታ ቪዲዮ አልሰሩም ምናምን ብዬ ደብሮኝ ቲክቶክ ላይ ይገባለሁ። ድምቀቴና ቡባ ወይ የኔ ፍቅሮች ስታምር